ይህት እጇን ለፖሊስ ሰታለች የወዴት ለእጇን ለፖሊስ ሰታለች ምክንያቱም የምታደረገው ነገር ስታጣ እጇን ለፖሊስ ሰታለች ማለት ነው። ምክንያቱም ያደረገችው ነገር እንደማያዋጣ ታውቃለች ማለት ነው። የምትገባበትን ቦታ ሲጠፋባት እጅሽን ለፖሊስ መስጠት ይሻልሻል፣ ምንም አማራጭ የለሽም፣ አለበለዚያ ግን እኔንም ሄጄ ለፖሊስ የሚያስይዝሽ ብሎ ሲናገራት፣ ወንድዬ እራሷን አሳልፋ ሰጥታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን። ለቤቴ አዲስ የሆናችሁ፣ ለቤቴ አዲስ የሆናችሁ ሁላችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ የጠይቃችኋሉ ላችኋለሁ። ቤተሰብ እንግዲህ ልጇን አሰቃይ ድራማ ልጀላችሁ መጥቻለሁ። ልጇን አሰቃይ ድራማ በጣም የሚያሳዝን ነገር፣ ብዙ ነገር የምንማርበት እና የምናስታውልበት ድራማ ነው ማለት ነው። እንግዲህ ምንድን ነው ዓለምዬ ባደረገችው ነገር የቀረጸችውን እንዳለ ቪዲዮ ካሜራውን አሳልፋ ለወንድዬ ሰታለች ማለት ነው። ወንድዬ ደግሞ ያንን አይቶ በ በጣም ተናዶ በንዴት ውስጥ አለበለዛ፣ እዚ ቤት አይንሽን እንዳላሽ፣ ወደዚ ቤት ተመለሰሽ የመጣሽው ምን ልትሆኚ ነው? ብሎ ልብሷን አውጥቶ በሻንጣ ፊቷ ላይ ጎርጉሮ እጅሽን አሳልፈሽ የምትሰጪ ከሆነ ስጪ፣ አለበለዛ ግን እኔ ነኝ አሳልፌ የምሰጥሽ። ራስሽን በራስሽ ላይ ብትፈርጂ ይሻልሻል። ጊዜ ሰጥቼሻለሁ። የጊዜሽን በጊዜሽ ማትጠቀሚ ከሆነ ግን እኔ ጊዜሽን አሳጣሻለሁ ብሎ ነግሯታል ማለት ነው። እሷም ደግሞ ወዴት ነው የሚሄደው? ምን መሄጃለኝ? እናቴም አላቅሽም ብላ አለችኝ። ድሮ ከኔ ጋራ ስትተባበር የነበረችው እናቴ ዛሬ ግን የት ነች? አንቺ ልጄ ነሽ እንዴ ወይስ ምን የነሽ ብላ ክዳኛለች ብሎ ብላ ትላለች ማለት ነው። እነሱም ደግሞ ያቺ ሴጣን እናትሽ ተባባሪሽ ለምን ዛሬ ተጎንሽ አልቆመችም ነበረ? ተባብራችሁ እናቴ ልታጠፉኝ የነበራችሁ ሰዎች ዛሬ ምነው ብቻሽን ቆምሽ? ብሎ ይላታል ማለት ነው። እሷም እባክህ ወንድዬ በድዬሃለሁ፣ እባክህ ንጉሴ አባቴ ይቅር በለኝ፣ አሳዝኛለሁ። እማዬ አንቺም ይቅር በይኝ፣ ከዛሬ ጀምሮ እንደዛ አይነት ነገር አይለመደኝም ይችላለች ማለት ነው። ተለመደሽ አልተለመደሽ ጊዜው አልቋል፣ ካሁን ወዲህ ጀምሮ ያንቺ ያንቺ ልጅነትና አባትነት ያንቺ ልጅነትና እንደዚሁም ደግሞ የኔ ባልነት የአንቺ ሚስትነት አልቋል ብሎ ይላታል ማለት ነው። ወንድዬም እናትዮዋም እስካሁን ድረስ ብዙ ነገር ታግጀሽ ነበረ። የታገስኩሽ ግን አንደኛ ለፈጣሪና ለልጄ ብዬ ነበረ። ግን አንቺ ትመለሻለች ከዛሬ ዛሬ ሰው ቶኛለሽ ብዬ ስጠብቅ አንቺ ግን ሰው ልቶኛ አልቻልሽምና እኔም አላቅሽም። ምትሄጂበት ሂጂ ስሏት እንግዲህ ከቤት ውስጥ ወታጇ አለፈው ሊሰታለች ማለት ነው። ቤተሰቦቼ በሚያሳዝን ነገር እናትየዋም ቆንጆ እሺ ያደረገች ግን ደግሞ እኔን ትጠቁሚኝና ነግረሻለሁ። ስለ እኔ ነገር ምንም ነገር እንዳትጠቁሚ። እኔ አላቅሽም፣ አንቺም እኔን አታቅኝም። እኔም ልጅ የለኝም፣ አንቺም እናት የለኝም ብለሽ መናገር አለብሽ። አለበለዛ ግን የእርጅናዬን ዘመኔን በእስር ቤት ስለማሳለፍ። ከዛሬ ጀምሮ አንቺ ልጅ አይደለሽም አሁለታ እንዳለች እናንተ ታውቃላችሁ ማለት ነው እናትየዋ። እንግዲህ እናትየዋ ክፋትን፣ መርዝን፣ አጠጥ ማጠጣትን፣ ሰው መግደሉን ካስተማረች በኋላ አላቀሽም ብላ ትገኛለች ማለት ነው። አላቀሽም አንቺ ማነሽ ብላ ትገኛለች ማለት ነው። በሚያሳዝን ነገር ይሄ ግን ለወዴት ምክንያቱም የወዲት እናትየዋን ነበረ ታማምና ያን ሁላ ክፋ ስታደረግ የነበረችው ማለት ነው። እናትየዋ በአሁኑ ሰዓት የወዲት እናትያ በጣም ያናደዳት ነገር ምንድን ነው ብትሉ ለምን አንቺ መድኃኒት ስሰጪ ሰው አየ? ለምን ታያሽ ነው እንጂ። ልጄ ክፉ ነገር ሰርተሻል፣ መጥፎ ነገር ሰርተሻል፣ ለምን እንደዚህ አደረግሽ ሳይሆን መሆን የለበትም ያለችው ምንድን ነው ለምን ሰው አየሽ? ለምን ሰው አየሽ ነው ብላ ነው ማለት ነው የተናደደችባት ማለት ነው። የወዴት ደግሞ እንደምታውቁ ስሜተኛ ነች። እናትየዋንም ቶሎ እማየን ቶሎ ለመግደል ነበር ያሰበችው ቶሎ ገላ ለመገላገል፣ በቃ ቶሎ ገላ ቤቱንም ወርሳ ሀብት ንብረቱንም የራሷ ማድረግ ነበር የፈለገችው። ግን ደግሞ እግዚአብሔር የተሰወረን የሚገልጽ ያ ሰው የማየውን የማያምላክ ስለሆነ ነገሮችን ሁሉ አጋለጣት ማለት ነው። ምክንያቱም አለምዬ የቤት ውስጥ ማን እንደሆነች አላወቀቻትም። ልጅቷ ምን አይነት ልጅ እንደሆነች አልገባትም ማለት ነው። እንግዲህ ነገሮቹን ሁላ አለምዬ በቪዲዮ ቅርጽ አድርጋ እንደውም የበለጠ በሚዲያ ላይ ነው የምልክልሽ። ወይ በዩቱብ ውስጥ ወይ ደግሞ በየቲክቶክ ውስጥ ለቂቄ የሰው መሳቂያ ነው መረገሽ ውጭ እንኳን ወጥተሽ እንዳትመለሽ ነው የማደርገሽ ብላታለች ማለት ነው። እሷ በጣም በአሁኑ ሰዓት በጣም በመሰቀቅ ውስጥ ትገኛለች ማለት ነው። ምክንያቱም የወዲት አንደኛ ባሏን አጣች፣ ቤተሰቦቿን እናቷን አጣች፣ ወንድሟን አጣች የእኔ የምትለው ሰው እንኳን አጠገቧ የለም ማለት ነው። ምክንያቱም በክፋቷ የተነሳ ማለት ነው። ከበፊትነቱ እናትዮ የምትለውን ነገር አለመስማት ነበረባት ማለት ነው። እናትዬ እሷን አጋፍጣ በአሁን ሰዓት አላቅሽም እያለች ትገኛለች ማለት ነው። እንግዲህ ታውቃላችሁ አለምዬና ፀሀዬ ምናክል እንደተደሰቱ ማለት ነው። ምክንያቱም የእሷ እንደዚህ መዋረድ በጣም ነው ያስደሰታቸው ለእነሱ በጣም ደስታ ውስጥ ነው የጨመራቸው እንደ በመንገድ ላይ እንግዲህ ሲፎግሯት ነበረ ማለት ነው እኔ ከሁሉ ውስጥ ሜጻ ያነጋገር እያሳቀኝ ከዚህ ቤት የምትሄጂ ከሆነ ሂጂ አለበለዚያ ውሻዬን በሩን ከፍቼን እየምለቅብሽ ስትላት ማለት ነው እንዴ ውሻ አሳድገሻል እንዴ እኔ የማላቀው ውሻ ውሻውማ ወንድምሽ ነው ይላታል የእኔ ወንድም ውሻ ትለዋታ ትላታለች አዎ ጠባቂ ውሻ እሱም ደግሞ አዎ እኔ ለሷ ውሻዋነኝ ከለቀቀችኝ ከለቀቀች መጥቼ እንዳልነክሰሽ ቶሎ ብለሽ መሄድ አለብሽ ይላታል ማለት ነው። በጣም በሚያሳዝን ነገር እሷም ሩጫዋን ነው እንግዲህ የነካቸው፣ ምክንያቱም ወንድዬም ተቀይሮባታል። ወንድዬም እሱ የተስማሞ ከቤት ውስጥ አውጥቶ ለማስወጣት ነው እንጂ በግድያው ውስጥ እኔ ምንም ነገር የለውበትም ብሎ ከዚህ በፊትም ተናግሯል ማለት ነው። እናትዮዋንም በግድያ ውስጥ እንዳትተባበሪ እማዬ ነግሬሻለሁ፣ ግድያ ውስጥ እጅሽን እንዳትጨምሪበት ግድያ ማለት የሆነ ቀላል ነገር አይደለም፣ እስር ቤት ገብተሽ እንዳትበሰብሽ ብሎ ለእናትዮዋ ነግሯት ነበረ ማለት ነው። ግን ደግሞ እናትዮዋ በስተመጨረሻ መጨረሻ ያንን ሰምታ ሳይሆን የፈራችው እስር ቤትን ነው። እስር ቤት መግባት አትፈልግም ማለት ነው። እስር ቤቱን ከገባች በጣም ችግር ስለሚያጋጥማ ስለምታቅ እስር ቤት ውስጥ መግባት ስለማትፈልግ ዛሬ እጇን ከአውጥቻለሁ ብላ ነው እንግዲህ የምታስበው፣ ግን አይቀርላትም ማለት ነው። የወዲትም በጣም ስለተናደደችበት፣ በእርግጠኝነት ሆኜ የምናገረው ይሄ የእኔ ስራ ብቻ ሳይሆን የዚች የአሮጊትም ስራ የእናቴም ስራ አለባት ብላ እንደምትናገር ተስፋ አለኝ ማለት ነው። አለበለዚያ ግን ምንም ፋይዳ አለው ብዬ አላስብም። እናትየዋ እናትየዋ መታሰር አለባት። እናትየዋ መታሰር አለባት። ምክንያቱም ለዚህ መንስኤ እሷ ነች። አስተዳደጓ አንደኛ ነገር ደግሞ ልጅቷ ክፉ ነገር ሰራለሁ ስትል መተባበሯ አስባችሁታል። በጣም የሚያሳዝነው ተው ብትል እኮ በዛን ጊዜ ተው፣ ይሄ ነገር ጥሩ አይደለም ብሎ ብትላበት መክራት ኑሮ ዛሬ ልጅቷ እዚህ ደረጃ አትደርስም ነበረ። እዚህ ነገር ላይ አትሆንም ነበረ ማለት ነው ግን ደግሞ ምን ያደርጋል። ቤተሰቦች አንዳንድ ጊዜ መልካም ሰዎች ጥሩ ነገር ለልጆቻቸው እየመከሩ ያሳድጋሉ። አንዳንዶቹ ደግሞ መጥፎ ነገር እየመከሩ ልጆቻቸውን እያሳደጉ ወደ ክፋት መንገድ ይመራቸዋል ማለት ነው እና ቤተሰቦቼ፣ እኔ በነገራችን ላይ እኔ አላቅም እና የእናቷን አሰቃይ ድራማ በጣም ነው ደስ ያለኝ። እኔ ብዙ ነገር ተምሬበታለሁ። ብዙ መንፈሳዊ የሆኑበት ነገሮች አሉ። ብዙም እናስተውልባቸው ነገሮች አሉ። እናንተ ሲስት የተማራችሁትን ነገር አስተያየታችሁን ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል ማለት ነው። ለእኔ ያበረት አታኛል። እንግዲህ የኦዲት ክፋት እኔ የኦዲት ጉዲት ብያታለው፣ እንደነገርኳችሁ አሁን ለታ የኦዲት ጉዲት የምትባል በዚህ ከዚህም በፊት በኢትዮጵያ በሀገራችን መታ ብዙ ነገሮች ያጥፍታለች እና እሷም ጭየ ሰው ነፍስ ሞተዋል። ብዙ ነገር ስደት ለኢትዮጵያ ያድርሳበት ነበረ ለ አስራ አምስት አመት ኢትዮጵያኖችን እየቀጣይ ነበረ ማለት ነው። እና ግን እግዚአብሔር ይመስገን ነገሮችን ቀይሮ ለዚህ ደረጃ አብቅቶናል። እሷም ዮዲት ጉዲት ነች። በነገራችን ላይ ዮዲት ጉዲት እና ዮዲት የምትባል ሴትዮ በጣም አስቸጋሪ ነች። በነገራችን ላይ በነገራችን ላይ ደግሞ ዮዲት የምትባል መጽሐፍ ቅዱስ ላይ እየተጻፈች መልካም ነገር የሰራች ሴት ነች ማለት ነው። ጥሩ ነገር ያደረገች ነች ማለት ነው። ደግሞ ያው እቺ ደግሞ በጣም የወዲት ጉዲት ኢትዮጵያን ስታሰቃይ የነበረች የሷ ስም ለእሷ ይገባታል ማለት ነው። እንግዲህ እናትየዋ ምንድን ነው ያለችው? መልካችን ላይመሳሰል ይችላል፣ ግን ውስጣችን አንድ ነው ብላታለች። ኃጢአት እንግዲህ ያስባችሁታል። እውነትም አንድ ናቸው፣ አንድ ናቸው። አንዳንድ ሰዎች ብዙ ጊዜ ኃጢአት ኃጢአት ይሰሩ ይሰሩና በኃጢአት ውስጥ እኮ ኃጢአት በነገራችን ላይ አያረካም፣ ቤተሰቦች እዚያ የማወቅ አለባችሁ። አንዳንድ ጊዜ ስቲ ኔም ባቂም የሚያስተምር ነገር ልንገራችሁ። ኃጢአት ሰዎችን አያረካም። ኃጢአትና የሆነ መጠጥ ሱስ አንድ ነው። ሱስ የሆነ አሁን የሆነ ነገር መጠጥ ጀምራችሁ የሆነ ስካር መንፈስ ውስጥ ስትገቡ፣ የፈለጋችሁ መጠጥ ብትጠጡ አይጠግማችሁም፣ ለጊዜው ማለት ነው። በኋላ ግን መጨረሻ ላይ ራሳችሁን አድክሟችሁ በጣም እንዳትሁ በጣም ከብዷችሁ ራሳችሁን ታገኛታላችሁ። ወይም በማግስቱ ወይ ደግሞ ያ ስካር ካለፈ በኋላ ማለት ነው። ግን በስካር ውስጥ መንፈስ ውስጥ ከሆናችሁ ምንም ነገር ስሜት አይሰማችሁም። ምንም ብትጠጡ የበለጠ ከዛ የበለጠ ኃይለኛ ነገር ብትጠጡ፣ ጠላ ከጠጣችሁ ሞቅ ካላችሁ ሌላ ነጭ ነገር ነጭዋን ትፈልጋላችሁ። የሆነ በቃ ከባድ ከባድ መጠጥ ነው። ጠጡ ጠጡ የሚያሳኛችሁ ማለት ነው እና ኃጢአትም እንደዛ ነው። በነገራችን ላይ ኃጢአትም እንዳናቋቋም ነው የሚያደርገን ማለት ነው። ይወቅሰናል ራሱ እንድናጠፋ ገፋፍቶን በኋላ ደግሞ ከሳሹ ውስኑ በአይምሯችን ውስጥ ማለት ነው እና የወዲትም እንደምታዩት በክፋት ክፋት ላይ በክፋት ክፋት ላይ እና በኋላ ግን እውነቱ ስታቅና እያለውን ነገር ስታቅ እንደሷ የሚጸጸተው ሰው አለ ብዬ አላስብም። ትጸጸታለች። እንደዚህ አይነት ሰዎች መጨረሻ ላይ መጸጸታቸው አይቀርም ማለት ነው። እና ወይንም ደግሞ ትጸጸታለች ወይም ላትጸጸት ትችላለች። አንዳንድ ሰዎች አሁ የሚጸጸቱም አለ የማይጸጸቱም አለ። ሁሉም አንድ ናቸው ነው ማለት አይቻልም። ምክንያቱም ብዙ ሰዎች ሳይጸጸቱ መጨረሻቸው ሲኦል ሆኖ ይቀሯዋል። ይሁዳ ክርስቶስን የሸጠው እባ ክህ ንስሐ ግባ እየተባለ እየተለመነ ነው ሞ ስንት ጊዜ ለመታነቅ ሲሞክር ተድኗል ማለት ነው። ፈጣሪ አድኖል ነበር ለንስሐ እድሜ ሰጡት። ግን እሱ አልፈልግም መዳን ለብኝም ብሎ መጨረሻ ላይ ራሱን በራሱ አሁንም ታንቆ ሞቷል ማለት ነው። እና ብዙ ሰዎች አንዳንዴ ፎርሳ ሲሰጣቸው ለንስሐ እድሜ ሲሰጣቸው የሚቀልዱ ሰዎች አሉ። እና በነገራችን ላይ ፈጣሪ እድሜ የሚያበዛልን ለንስሐ ስለሚፈልገው የኛን ሞት ስለማይፈልግ የኛን መጸጸት የኛን ንስሐ ስለሚፈልግ ነው ማለት ነው። አሁንም ዩዲት በጣም ክፋቷ እልም ያለ መጥፎ ክፋት ነው ያላት እናትየዋ ማለት ነው። እንግዲህ እውነት የነምላችሁ እንደዚ አይነት ክፋት ፈጣሪ ያጥፋልን። ክፋትን፣ ዘረኝነትን ከሀገራችን ከኢትዮጵያ ያጥፋልን። እንደዚህ አይነት ነገር በጣም አስቸጋሪ ነው ቤተሰቦች። እኔ በራሴ በጣም ነው የሚያስጠላኝ እንደዚህ አይነት ክፋት እኔም ነኝ እኔም መልካም ሰው ነኝ ብዬ አይደለም። እኔ ግን ይሄን እንደዚህ አይነት ሰዎች አስባችሁታል? እንደዚህ ትልቅ ሰዎችን ማሰቃየት በዛ ላይ መጦር የሚገባቸውን ለነሱን እንክብካቤ መደረግ የሚገባቸውን እናቶችን እንደዚህ ማጓጣት እና መሳደብ በጣም ከባድ ነው፣ እኔ በራሴ ማለት ነው። እግዚአብሔር ከእንደዚህ አይነት ሰዎች ይሰውራችሁ። የእውነት ይነምላችሁ ይሰውራችሁ መድኃኔዓለም ከእንደዚህ አይነት መቅሰፍት ይህ ሰውራችሁን በራሴ እንደዚህ ብዬ ነው ለእናንተ የምላችሁ። ሌላ ነገር የምለው ነገር የለም፣ ምክንያቱም ከባድ ስለሆነ ማለት ነው። ከባድ ነው እንደዚህ አይነት ነገር ችግር፣ ክፋት ማለት ነው። በስተመጨረሻ እንደዚህ አይነት ክፉ ሰዎች ደግሞ ወይ ቦት ወይ እብደት ወይ ደግሞ እስር ቤት ወይ ደግሞ ራሳቸውን የማይሆን ቦታ ነው ራሳቸውን የሚያገኙት ማለት ነው እና መልካም የሚሰራ ሰው ሁሌም በመልካምነቱ ይመሰገናል። አንደኛ ነገር ደግሞ ያ መልካምነቱ ጥሎት አይጥልም ማለት ነው። መልካም የሚሰራ ሰው እንደ ጥላ ነው። ጥላ ምንም ቦን ካጠገባቸው ያጠፈ መልካም ነገርም እንደዛ